ምን ምን ተፈጠረው ግን የሆነው ነገር አለ? አልቻልኩም በቃ ይፉ። ከኔ እንዳንቺ ጠንካራ አይደለሁም። አሁን የመኖርን ምክንያት ሳይቀር ነው ያጣሁት። እንዴት የምኖርበት ምክንያት አጣው ማለት ምን ማለት ነው? ለመኖርሽ ምክንያት ወንድምሽ በቂ አይደለም? አሁን እኮ አንቺ ብቻ ነሽ ያለሽ። በምንም ሊቀይርሽ አይችልም። አቃተኝ እኮ ምን ላድርግ? ነገሮች በአንዴ ተደራረቡብኝ። ያለ ምንም እርዳታ አንድ ሰው ነፃ ማድረግ የሚችል መስሎኝ ነበረ፣ ግን ደግሞ እሱን ለማዳን ያደረግኩት ነገር ሁሉንም ነገሬን ይዞስ ገደል ገባ። ፂ በቃሽ፣ አሁን ማልቀሱን ተይና ምን እንደተፈጠረ ብቻ ንገሪው። ኤፉ ዳጊን ለማዳን የተጓዝኩበት መንገድ ወንድሜንና ቢኒን ሊያሳጣኝ ነው። እኔ በሰራሁት ስህተት አንቺ የከፈልሽው መስዋዕት እንኳን ሳይቀር ዋጋ ሊያጣ ነው። ጽ እኔ ምንም እየገባኝ አይደለም፣ ስለምን እያወራሽ ነው? ዳጊን ከማን ነው የምታድኝ? እኔስ የከፈልኩት መስዋዕት እንዴት ነው ዋጋ ላያጣ መስለው? እፉ ያፌትን የወጋው አቤል ነው። አቤል? አቤል ማን ነው አቤል? የያፊት አክስት ልጅ አቤል። ያፊት አክስት ልጅ ዳጊ አንቺን ለመጠበቅ ብሎ እንዲያስፈራራለት ሲልከው እሱ በግሉ ቂም የተነሳ ወጋውና እኔን ካላገናኘው ያፌትን የወጋው እሱ እንደሆነ ነግሮ አስፈራራው። ከዛ በኋላ ዳጊም የመጀመሪያችውን ቀናት ስለፈራ እንድንገናኝ አደረገ። ከዛ በኋላ ያ የተረገመ አቤል የማይሆን ፎቶ አንስቶ ቢኒያም ጋር ሊደርስ አደረገ። ዳጊ እና ያጎቱን ስቃይ ማየት ሲከብደው ቤት ጠርቶ ሁሉንም ነገር ነገረኝ። እሺ፣ ከዛስ? ከዛማ አቤልን ለማጥመር ተነጋገረን። ያፌትን የወጋው እሱ እንደሆነ ሲናገር የሚያረጋግጥ ድምፅ ቀዳልና በሱ አስፈራርተን ያፌት ከወንድሜ ምን እንደሚፈልግ አረጋግጦ እንዲያመጣ አስጠነቀቅ ነውና እንዲያስብበት ጊዜ የሰጠ ነውና ጥለነው ሄድን። እሱ ግን ከያፌት የበለጠ አውሬ ነው። ከዚ በኋላ ቢኒን አገተው። ቢኒያምን ያገተው እሱ ነው፣ አሁ እሱ ነው። በጣም ብዙ አሰቃይቶታል። ደውሎ ጠርቶ ቅጁን ካላጠፋውት ቢኒያምን እንደሚገለው ነገረኝ። ከዛ በኋላ አጠፋውት እና ኮፒ ያላደረጋችሁትም ነበር። እሱም አዳጊጋ ነበረ እና ጥሩ ነዋ። አሁን ቢኒያም ያም ስላመለጠ ቪዲዮ ለፖሊስ እንሰጣለን፣ ወይም ደግሞ ለያፌት ሰጥተን እራሱ ራሱ በገዛ ጁ ቅጣቱን ይሰጠዋል። እሱ እጅ ላይ እኛ ከያዝነው ድምፅ በላይ እኛን እንደፈለገ የሚያሽከረክርበት ቪዲዮ አለው። አንቺን የከፈልሽን ዋጋ የሚያሳጣሽ እሱ ነው። አልገባኝ እንጂ ቆይ ምን እያልሽ ነው? መቼም የናታን ቪዲዮ እሱ ጋር አለ እያልሽኝ አይደለም አይደል? ከያፊት ፒሲ ላይ ኮፒ አድርጎ ወስዶ እያስፈራረኝ ያለው በሱ ነው። በዛ ላይ ደግሞ ለቢኒያም ሳገስኩት አድርጎ ነው የነገረው። ይሄ ውሸት ነው እንኳን ማለት አልቻልኩም። አይሆንም፣ እዚህ አይሆንም መግባት አልነበረበትም። አሁን ጽዮንና የፍራታ ኤፍራታ አንድ የማይወጡበት ትልቅ ፈተና ውስጥ ገብተዋል። አቤል ጽዮንን እያስፈራራት ያለው በትልቅ መረጃ ነው። እሱም የናታን ቪዲዮ እሱ ጋር አለ በእሱና አሁን ላይ እያስፈራራት ያለው ጽዮንን። በተጨማሪም ደግሞ እሷ ቢኒያምን እንዳሳገተች አድርጎ ነበረ እሱ ለቢኒያም የተናገረው። ታዲያ አሁን ላይ ከያፌት ሲዲ ላይ ኮፒ አድርጎ እጁ አስገብቶ አሁንም ጽዮንን እያስፈራራት ነው ያለው። ይህንን ነገር ደግሞ ጽዮን ለኤፍራታ ስትናገር ኤፍራታ በጣም ተቆጥታ እንዲሁም ደግሞ እንግዲህ አሁን ላይ ምንድን ነው ማድረግ ያለብኝ? እስከዛሬ ድረስ ዋጋ ስሰጠው ነው ዋጋ ስከፍልለት የነበረው ናታንን ለማዳን ይህንን ሁሉ ነገር ያደረግኩት በከንቱ ነው እንዲ ብላ ቅውጥ ብላለች። ታዲያ አሁን ላይ የፍራታ ምንድን ነው ማድረግ ያለባት? ወደ ያፌት ስትመለስ ከያፌትች እንዴት ነው ማምለጥ የምትችለው? ያፌትም አሁን እኔን ለማጥመድ ነው እንጂ ለሌላ ነገር አይደለም እቤቴ ድረስ ሰተት ብላ የመጣችው እያለ የተጠራጠራትና እንዲሁም ደግሞ ከፍቅር ይልቅ በኋላ ላይ የሚጎዳኝ ነገር ታደርጋለች አሁን ላይ ንዷን እርምጃዋን መከታተል አለብኝ ብሎ ከግብራ ጋር እያወራ ነበረ። ማለትም ከታሬ ጋር እያወራ ነበር። ቤት ወደ ቤት እየሄደች ነው ያለችው። አሁን የፍራታ አሁን ላይ ከሱ ጋር የምትስማማበት ወይ ደግሞ ማምለጫ መንገድ ያላት አንድ ነገር ብቻ ነው። እሱንም እውነቱን ለያፌት መናገር አቤል አሁን ላይ እያደረገው ያለው ነገር ያፌት ከሰማ ጉዱ ነው የሚፈላው ምክንያቱም በጽዮን የመጣ በእኔ የመጣ ነው። አንዷ እህቴን በጣም ነው መወዳት። ናታንን አልወደውም፣ ምክንያቱም አባቴ እኔ ትንሽ ሆኜ እሱን ባይወልድ ኑሮ እናቴ ጥላዋትሄድም ነበረ እናቴንም አይተዋትም ነበረ እሱ ነው አባቴን የነጠቀኝ፣ እያለ ለግብረ አበሩ ወይ ደግሞ ለታሬ እያወራ ነበር። ታዲያ በዚህ ሁኔታ አቤል እያደረገው ያለው ነገር ከሰማ የአፌት በጣም ኃይለኛ እርምጃ ነው የሚወስደው አቤል ላይ ይህንን ነገር ከተናገረች ተጠቃሚዎች አሁን ላይ ማምለጫ ዘዴ ይኖራቸዋል። ከዛም በኋላ የአፌት አምኖ ከኤፍራታ ጋር መስራት ይጀምራል ማለት ነው። ይህ የኔ ግምት ነው። የእናንተንም ግምት ደግሞ ኮመንት ላይ አስቀምጡልኝ። ሌላኛውና ዋነኛው ነገር ስለ ናታን ነው። ስለ ናታን ሁላችንም ልብ ብለን ያላየነው ያለፈው ፓርት ላይ ብዙ ነገሮች አሁን ላይ ደግሞ ግልጽ እየሆኑልን የሚመጡ አንዳንድ ነገሮች አሉ። እሱንም ልብ ብላችሁ ካዳመጣችኝ አብረን የምናየው ይሆናል። ከዚህ በፊት ናታን ድርጅት ነው እየሄድኩኝ ያለው ብሎ ነው የሚወጣው ከቤት። ለነቤዛም እንደዛ እያለ ነበረ ሲመለስ የሚናገረው። ታዲያ ለቢንያም እንኳን የራሱን ምስጢር አይናገርም ነበር። ለስራ ጉዳይ ወጣ ብዬ ነው ድርጅት ነበርኩኝ እያለ የሄደ ፋይሎችን ያገላብጥ ነበር ከዛ ከፋይሎቹ መሃል ይቺ አሁን ያገኛት ሴት ማለትም የዲያራ እናት ያኔ ከአባታቸው ጋር ትሰራ ነበር ማለቴ የነቤዛ ከነቤዛ አባት ጋር ትሰራ ነበር ይህንን ፋይል አግኝቷል ግን ደግሞ ያለፉት ፓርቶች ላይ አላሳዩም የሚቀጥሉ ፓርቶች ከዘጠና ሁለት ጀምሮ የሚታይ ይሆናል ማለት ነው ናታን አሁን ላይ የዲያራን ያገታት ራሱ ናታን እንደሆነ አሁን ላይ እየተረዳው ይመጥቻለሁ። እናንተስ ምን ይመስላችኋል? ግምታችሁን ኮመንት ላይ አስቀምጡልኝ ያኔ አሳስሮ ወይ ደግሞ አሳግቷት ራሱ አስለቀቃት። ከዛ በኋላ በምን ዘዴ እነሱን መቅረብ አለብኝ የሚለውን ነገር ለራሱን የጠነሰሰው ናታን ማለት ነው። እንግዲህ ናታን የዲያራን እናት ወጥመድ ውስጥ ለማስገባት ነው ይሄንን ሁሉ ሴራ ያሴረው። ያን ዲያራ አንተነ እንዲ ያሳገት ከኝ ብላው ነግራው ነበረ። ከዛ የራሱን ታሪክ ሲነግራት ነበረ መጀመሪያ ላይ ምን እንደሆነ አብረን አይተነዋል። ምክንያቱም ካስለቀቃት በኋላ ማለት ሊደፍሯት ሲሉ ካስለቀቃት በኋላ በጣም እየሮጡና ጫካ ውስጥ ከዛም ተከተይኝ እያላት ነበር። የሆነ ቦታ ላይ ቆማ አንተ ነህ እንዲያሳገትከኝ ረግኔ፣ ከዚህ በላይ መሮጥ አልችልም አለችው። ከዚህ በፊት እንደዚህ ያሉ ቦታዎች ላይ አሄድም ናታን እንዳየነው ከሆነ ከፓርት አንድ እስከ ዘጠና ድረስ ማለት ነው። አሁን ላይ ግን ጫካ ውስጥ እንዴት ሄዶ አሳገታት ወይም ደግሞ ሌላ ሰው አግቷል ቢሆን እንዴት ሊያስጠላት ቻለ? እሱ አሁን ከቤት የሚወጣው ብዙ ጊዜ በስልክም ሲያወራ ያየነው ተደብቆ ነበረ። ለቢኒያምም አንድም ነገር መናገር አይፈልግም፣ ግን ደግሞ ከአንድ ሰው ጋር በስልክ ሲያወራ ያለፉ ፓርቶች ላይ አይተናል። ያንን ፓርቶች ደግሞ ያያችሁ ሰዎች ታስታውሳላችሁ ብዬ አስባለሁ። የሐረግ ድራማ ተከታታዮች ከሆናችሁ ማለቴ ነው። ታዲያ ናታን የዲያራን እናት ለራሱ ነው ያጠመዳት። አሁን ላይ ግን ናታን ወጥመድ ውስጥ እንደገባ ነው ብዙዎቻችን የምንረዳው ምክንያቱም አሁን ላይ እሷ የዲያራ እናት የያፌት ተቀናቃይ ናት። ያፌትን ማስወደቅ፣ እግሯ ስር ማስወደቅ ነው የምትፈልገው። ታዲያ ይህንን ነገር ለናታን አዝና ሳይሆን ለራሷ ፈልጋ ነው ናታንን ይህ ነገር እያሰራች ያለችው። በተቃራኒ ደግሞ ናታን መስተመጨረሻ የዲያራን እናት የሚበቀላት ይሆናል እስከ መጨረሻው ወይ ደግሞ እስከ ፍጻሜው ድረስ የሐረግ ድራማ ከተከታተላችሁ ነው ምላችሁ ብዙ ነገሮችን ትረዳላችሁ ብዬ አስባለሁ። እኔ እንግዲህ ድራማውን ከአንድ ክፍል እስከ መጨረሻው አሁን ካለበት ድረስ እያየው ስለነበር ነው ናታንን በየጊዜው ስለምወደው እሱ የሚሰራ ፓርቶችን ልብ ብዬ አዳምጣለሁ። ለዛም ነው የዲያራን እናት እሱ ነው መጨረሻ ላይ የሚያሸንፋት። አሁን ላይ ግን እሷ ለራሷ ፈልጋ እንጂ ለናታን አስባ እንዳልሆነ ያስታውቃል። ታዲያ ናታንም መጀመሪያ ላይ አልስማማም፣ ሰውን የሚጎዳ ከሆነ ለእህቴ ብዬ ነው ጣጣ ውስጥ የገባሁት ብሎ ሳይፈርም ከሄደ በኋላ መልሶ እንግዲህ እሷም አንተ ምስትን ወይ ደግሞ ኤፍራታን እንደቀማ ካቃለው ታደሱን መበቀል አትፈልግም እንዴ ሲላት ስትለው ነበረ። ከዛ በኋላ ሐሳቡን ቀይሮ ከእሷ ጋር መስማማት የጀመረው ማለት ነው። ዲያራንስ እንዴት ሊያሳግታቻለ የሚለውን አንድ ቀን እንደው የተለያዩ አሁን ከዘጠና ሁለት ቀጥሎ ያለው ፓርት ላይ የሚያሳዩ ይሆናል ማለት ነው። ግምቴም እንግዲህ ትክክል ከሆነ ላይክ አድርጉ፣ ትክክልም ካልሆነ ደግሞ የራሳችሁን አስተያየትና ኮመንት አስቀምጡልኝ። ታዲያ የዲያራ እናት አሁን ላይ ቢሮ ቤት ውስጥም አላት እያንዳንዱን ነገር አብረን የምንሰራው ይሆናል ብላ ናታንን አምና ሙሉ በሙሉ እንግዲህ አብራው ለመስራት ዝግጁ ሆናለች። ታዲያ አሁን ላይ የአፌትንም የምበቀልበት መንገድ ይሁን እንጂ እሰራሉ ብሎ አዘዋዋሪ ዕፅን እያዘዋወረ ወይንም ደግሞ የአፌት የሚያቀርበውን ሴቶች ደግሞ እሱ ነው የሚሰረከባቸው ማለት ነው፣ የሚቀበላቸው ተቀብሎ የሚሰራው። ታዲያ ይህንን ነገር በመስራት ከያፌት ጋር ተገናኝተዋል ማለት ነው። የፌት አሁን ላይ ናታን እንዴት በዚህ ልክ ቦታ ተሰቶት ወይ ደግሞ ዋና ኃላፊ ሆኖ ሊሰራ ቻለው? እሱንም የቀጠረ ሰው ማየትና ማወቅ ፈልጋሉ ብሎ የራሱን ሰው አሰማርተዋል ማለት ነው። ያፌትስ በዚህ መልኩ ከሄደ ናታንን ይጥላል ብላችሁ አስባችሁታል ወይስ ካሁን በኋላ ደግሞ ናታን ያፌትን ይበቀላል? በዛውም ልክ ደግሞ ይቺ የዲያራ እናትን እስከ መጨረሻው ድረስ ምን አይነት ስራ እንደምትሰራና እግሩ ስር ሊያስወድቃት ሊሆን ይችላል ወይ የሚለውን ነገር እንግዲህ እናንተም ግምት ውስጥ አስገቡ ማለት ነው። እኔ ግን የመሰለኝ የዲያራ እናት ከነቤዛ አባት ጋር አንድ ላይ ትሰራ ነበር። የቤዛ አባትና እንዲሁም ደግሞ የናታን አባት አንድ ላይ ሆኖ በስራ ጉዳይ ነው የተገናኙት ከክፍል አንድ ጀምሮ ማለት ነው። ታዲያ ይህንን ነገራቸውን ነው የማይወደው ያፌት። ያፌት ለበቀል የተነሳም ለዛ ነው እንጂ የአፌት ከናታን ጋር ወንድም እንደሆነ እንዲሁም ደግሞ ጽዮንን በጣም እንደሚወዳትና እንደሚሳሳላት ነው ይህ የሚያሳየው ጽዮን ምንም ነገር እንድትሆን አይፈልግም ለዛም ነው አቤልን አሁን ላይ የፍራታ ብትናገር ይበቀላታል ያልኳችሁ ማለት ነው ምክንያት እንግዲህ ሌላኛውና ዋነኛው ደግሞ ስለ ቤንያም ነው ቤንያም በአሁን ሰዓት ላይ አቤል ትክክለኛ መረጃ ያልሆነ ስለ ጽዮን ተናግሮታል ማለት ነው። ጽዮን አንተን ያሳገተች እሷ ናት ያሳገተች እንጂ እኔ አይደለሁም ብሎ እንግዲህ እውነት አስመስሎ ነግሮታል። ከዛ ከተፈታም በኋላ እንግዲህ አሁን ላይ ጽዮንን በጣም እየራቃትን ያለው ማለት ነው። ቢንያም ግን ደግሞ እቤት ከተመለሰ በኋላ እሷም ይቅርታ አደርግልኝ ብላ ይቅርታ ለማድረግ ስትሄድ ይቅርታ ልታደርግለት ስትሄድ እሱ ግን ብዙ ነገሮች ትዝ ብሎ ሲጠይቃት ነበር። አንቺ ነሾ እያሳገሽኝ፣ እስኪ የምትወጂኝ የምትወጅኝ ከሆነ ንገርኛ ሲላት፣ ምንም ነገር መናገር አልቻለችም። ምክንያቱም አሁን ላይ የሚያስፈራራት አቤል እያስፈራራት ያለው የናታንን ቪዲዮ ይዞ ስለነበረ ምንም ነገር እንዳትናገር አድርጓታል። ታዲያ ያለውን ነገር እንኳንም መናገር አልቻለችም። እናም እንዴት አድርጌ ይቅርታም ልጠይቅ እችላለሁ? እንደምትወጂኝ አሁን ግለጭልኛ፣ እንዴት እንደዚህ ልታደርግ ቻልሽ? ሲላት አይ፣ አይደለም፣ አላደረግኩም ለማለትም አልቻለችም። ምክንያቱም ቃል አስገብቷታል። እንደዛ አላደረግኩም ካልሽ እኔ አሳልፌ ናታንን እሰጣለሁ ብሎ ስለ አስፈራራት ይህንን ነገር ልታደርግ አልቻለችም። ስለዚህ ቢኒያም ብት ቤቶችኝ ኑሮ ይሄኔ ቃልሽን አታፈሽን ነበር እኔ ያልኩሽን ትይ ነበር ይላ ብሏታል ማለት ነው። ስለዚህ አቤል በመሀል መጥቶ ደግሞ ሲሊጣላው ነበረ ማለት ነው። ከዛ በኋላ ነው ሁለታችሁም ተው በቃ ብላ ልታስታርቅ ማለት በመሀል የሚገባችሁ ከዛ በኋላ እንግዲህ መላ ብታጣ ነው ኤፍራታ ጋር ደውላ ያለውን ነገር ለኤፍራታ የተናገረችው። ኤፍራታም እንግዲህ አሁን ላይ የናታን ቪዲዮ ከያ ያፌት ወጥቶ የአክስቱ ልጅ ጋር እንደደረሰ ስትነግራት የፍራታም ቅውስ አለች ማለት ነው። ሲሆንም እውነቱን እንዳትናገር አቤል ነው ማለት ነው። በናታን ቪዲዮ ያስፈራራትና ምንም ነገር እንዳታደርግ ያደረጋት። እንግዲህ ሌላኛው ነገር አሁን ላይ ያፌት ለኤፍራታ ምን ምንድን ነው ያቀደላት? አሁን ላይ እኔን ወዳና ፈቅዳ አይደለም እዚህ ቤት የገባችሁ ከናታን ጋር አሁን ላይ በሰላይነት ነው የገባችሁ። ለዛም ነው ናታን አሁን ላይ እየተበቀለኝ ያለው በስራ ጉዳይ የመጣባ ያፌት አሁን ላይ ናታንን ካገኘ በኋላ ናታንና ኤፍራታ አውቆ የሰለሉኝ ነው እያለ እያሰበን ያለው ናታን ግን ይህንን ነገር እያደረገ ያለው በግሉ ነው ማለት ነው። ግን ደግሞ አሁን ላይ ናታንና የአፌት ትልቅ ጦርነት ሊጀምሩ ነው ማለት ነው። ተስማምቶ ከናታን ጋር ካልሰራ ክሳራ ውስጥ እንደሚገባ ነው የአፌት ደግሞ ያሰበው። እስከ ዛሬ ድረስ አምስት ሚሊዮን ሁሉ የከሰርኩት እሱና ፍራታ አንድ ላይ ሆኖ ነው ይህንን ነገር እያደረጉ ያሉት ብሎ አስቧል። ካሁን በኋላ ክትትሉ የፍራታ ላይ ነው የሚሆነው ማለት ነው። እንደዛም ብሎ ከታሬ ጋር ሲያወራ ነበር። ካሬም የፍራታን እንደምትወዳት የእውነት እንደምታፈቅራት ነበረ የማውቀው። አሁንም ትክክለኛ ያልሆነ ውሳኔ እንዳትወስን ፈራለሁ። እናም ደግሞ ናታን የኔ ወንድም ነው ብለሃል። ያንተ ወንድም እስከሆነ ድረስ እንዴት ወንድም ላይ እንደዚህ ታደርጋለህ? ከዚህም በፊት ደጋግሜ ነግር ያለው የሚጸጽትህን ነገር አታደርግ ብሎታል። ግን ደግሞ እሱ ናታን መቼም ወንድሜ ሊሆን አይችልም። እሱ ነው እንደውም አባቴን የነጠቀኝ እንጂ አባቴ ያኔ ወደ እኔ ይመለስ ነበረ እያለ ነበር ማለት ነው ታዲያ አሁን ላይ ከአሁን ፍቅር ይልቅ ለወደፊት የሚመጣብኝ መከራ ይበልጥብኛል። ስለዚህ የእሷ ፍቅርን ትቼ አሁን ላይ እሷ ጉድጓድ እየቆፈረችልኝ ነው ያለችው፣ እኔ ደግሞ ተከታትዬ ለእኔ የቆፈረችው ጉድጓድ ውስጥ እንድትገባ ወይም ደግሞ ከነ ግብረ አባሮቿ እንድትገባ ነው የምፈልገው። እንደዛ ነው የማደርገው እያንዳንዷ እርምጇን እንድትከታተልልኝ፣ እንዲሁም ደግሞ ናታንም እንድትከታተል እፈልጋለሁ ብሎታል ማለት ነው ለታሬ። ታሬም እንግዲህ አሁን ላይ አደንዛዥ ዕፅ ለሌላ ሰው አቀብሎ ሲመለስ እየተከታተሉት፣ ግን ደግሞ የሆነ ቦታ ላይ እንደተሰወረባቸው ነው ሲናገር የነበረው ማለት ነው። ታሬ የያፌት ቅጥረኛ። ከዛም በኋላ እንግዲህ አሁን ላይ ናታንም ወደ ሴቲቷ ከሄደ በኋላ የያፌት ሰዎች እየተከታተሉን ያሉት ስለዚህ ወደ ቤት አልመለስም ሲላት፣ አሁን ላይ ለአንተ ጥሩ ጥበቃዎችን አድርገንልሃል፣ አሁን ላይ አስደማሚ ስራን የሰራው ያፌት በጣም ተበሳጭቷል ብላለች። ታዲያ አሁን የዲያራ እናት የአፌትን እግሯ ስልመጣል እና እሱን መበቀል እሱን ማስወደቅ ነው የምትፈልገው። እና አሁን ላይ ግን የአፌት እያሰበ ያለው ስድስት ሚሊየን እንዲሁም ደግሞ ሉሊት ያበላሸችውን ስራ እሱ ነው እንደዚህ እያደረገ ያለው ከኤፍራታ ጋር ብሎ ነው እያሰበ ያለው ማለት ነው። እንግዲህ የዲያራ እናት ደግሞ አሁን ላይ አንተ ሆቴል ታርፋል ብለዋለች። ናታን ናታን ለተወሰነ ጊዜ ሆቴል ተቀጥሮለት እዛው እየሆነ ነው ከዛ ስራውን የሚሰራው ማለት ነው። እስከ መቼ እንደሆነ እንግዲህ የሚቀጥለው ቪዲዮዎች ላይ የምናየው ይሆናል። የምታሳዝነው አሁን ላይ ኤፍራትና ጽዮን እንዲሁም ገኒናት፣ ገኒ መናገር አትችልም ግን ደግሞ እያንዳንዱን ነገር ትሰማለች ውድና የተከበራችሁ የቻናሌ ቤተሰቦች ለጂጂ ሾ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ላይክ፣ ሼር በማድረግ አበረታቱኝ። ስለተከታተላችሁኝ እጅግ አርጌ አመሰግናለሁ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። የሳምንት ሰው ይበለን።